ክብሮት ታዊ ሰላምታችን በያላችሁበት ይድረስ፣ የተወደዳችሁ የኢትዮ ፎረም ቤተሰቦች። እንሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ የኤርትራ ነገር አልተሳካም ሲሉ የገለጹበትን ጨምሮ ፊልድ ማርሻል ብርሃኑ ጁላ ያደረጉት ንግግር እያነጋገረ ነው። አሁን ሻዕቢያ እየተወራጨ ነው ሲሉም ተሰምቷል። መከላከያ ከአማራ ክልል ይውጣ የምትሉ ንቅል ናቸው በማለትም አቅርበዋል። በዝርዝር እንመለከተዋለን። ትናንት በመፈንቅለ መንግስት ተጠረጠሩ የተባሉት ሹም ሕገወጥ ተግባራትን ከወታደራዊ አዛዦች ጋር በመሆን ያካሄዱ እንደነበር ተሰማ። በትግራዊ ጦርነት ወቅት በኮማንዶ ኃይሉ ተዘርፈው የወጡ ተሽከርካሪዎች ሽያጭ ደግሞ አንዱ ስለመሆኑም ታውቋል። ከምንጮቻችን የተገኘው መረጃ ይቀርባል። በአማራ ክልል የመከላከያ ሰራዊቱ በጎጃም እና ወሎ ቀጠናዎች ከፋኖ ጋር ተዋጋው ሲል ገልጿል። የፋኖ ኃይሎች በበኩላቸው በወታደራዊ ካምፖችና በከተማ ውስጥ ጭምር ጥቃቶችን አደረስን ብለዋል። የምሰሙት መረጃ ይሆናል። የኢትዮጵያ የቀጣዩ ዓመት በጀት መነጋገሪያነቱ ቀጥሏል። ለኦሮሚያ፣ አማራ፣ ትግራይና አዲስ አበባ ለሌሎችም የሚደረገው የበጀት ድጎማም ታውቋል። አቶ አገኘው ተሻገር ደግሞ የትኛውም ክልል የፍትሐዊነት ጥያቄ አላቀረበም ብለዋል። ተጨማሪ መረጃ አለን። ጋዜጠኛ ተስፋለም ወልደየስ ከቀናት እስር በኋላ ተፈታም። ጋዜጠኛው ከእስር የተፈታው ለሶስት ጊዜ በዋስ እንዲለቀቅ ከተወሰነለት በኋላ ነው። ሌላኛው መረጃችን ነው። እስራኤል በኢራን ላይ የፈጸመችውን ከባድ ጥቃት ተከትሎ አለም አቀፉ ማህበረሰብ ምላሽ እየሰጠ ነው። ዶናልድ ትራምፕ ኢራን የኒውክሌር ስምምነት ላይ ካልደረሰች የባስ አሰቃቂ ጥቃት ይጠብቃታል ሲሉ ገልጸዋል። የኢራኑ ፕሬዝደንት በበኩላቸው እስራኤል የምትጸጸትበትን ምላሽ እንሰጣለን ብለዋል። ይህንን ጥቃት ተከትሎ የዓለም አቀፉ የነዳጅ ዋጋ ላይ ጭማሬ ተከትሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች፣ አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላል። ሰናይ ቆይታ ይሆንላችሁ። የኤርትራ ነገር አልተሳካም ሲሉ የገለጹበትን ጨምሮ ፊልድ ማርሻል ብርሃኑ ጁላ ያደረጉት ንግግር እያነጋገረ ነው። አሁን ሻቢያ እየተወራጨ ነው ሲሉም ተሰምተዋል። መከላከያ ከአማራ ክልል ይውጣ የምትሉ ንቅል ናችሁ በማለትም አቅርበዋል። በኢትዮጵያ ሕዝብ ላይ በጋራ ዘምተው መቶ ሺዎችንም ገድለው ያሳዩት ብልጽግናና ሻቢያ አሁን ወደ ጦርነት ውረድ እንውረድ ላይ ናቸው። ትናንት የኤርትራ ጦር ደም የኔም ደም ነው ይሉ የነበሩ ወታደራዊ አዛዦችም አሁን ላይ ኤርትራን ታሪካዊ ጠላት የሚል ማብራሪያን በማቅረብ ላይ ተጠምደዋል። ከሰሞኑ ፊልድ ማርሻል ብርሃኑ ጁላ በምክር ቤቱ ያደረጉት ንግግርም አሁንም መነጋገሪያነቱ እንደቀጠለ ነው። ይሄ መንግስት ጠንካራ ሆኖ እንጂ ባለፉት ስድስት ዓመታት የሆነብን ማንም የሚቋቋመው አልነበርም፣ ያሉት ጠቅላይ ኤታማዦር ሹሙም የእኛው የውስጥ አካላት ከውጭ ኃይሎች ገንዘብና መሳሪያ እየወሰዱ የባንዳ ተግባርን ይፈጽማሉ ይላሉ። ደጅ ይጠናል፣ ሄዶ ጠመንጃ ይወስዳል፣ ሄዶ ብር ይወስዳል መቀጠሩ እስከምን ይሄዳል መሰለህ? ሲፈልግ አይሲስ ይሆናል የኛ ሰው። ሲፈልግ ምንድን ነው አልሸባብ ይሆናል የኛ ሰው። አልሸባብ ገብተው የገደልናቸው ኢትዮጵያውያን አሉ። ሶማሌ ውስጥ በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ የተቀጠራለ ተቀጥሮ እዛ ለአንዱ ወገን ወግኖ ተዋጋለ ይሞታል እዛ። አሁን ደግሞ ለሻእቢያ ለመቀጠር ያለው ሽሩጉድ ጉድ ሊነግራችሁ አልችልም። ባለፉት ስድስት ዓመታት ከውጭ ኃይል ጋር በመጣመር የጠቀሷቸውን ጉዳዮችን መፈጸም ብቻ ሳይሆን ሰራዊትም በገዛ ሀገሩ አስገብቶም ከገዛ ዜጋው ጋር በመዋጋት የሚያገለግሉትን መንግስት የሚቀድም እንደማይኖር ግን እርሳቸውም የሚያጡት አይመስልም። ኢትዮጵያ ፊልድ ማርሻሉ እጅግ ግዙፍ ሰራዊት አላት እያሉ ሉዓላዊነቷ በተለያዩ የድንበር አቅጣጫዎች ተደፍሮ እንደሚገኝም ራሳቸው የብልጽግናው ሹማምንት ሰሞንኛ ጽሁፎች ምስክር ናቸው። ሰራዊቱ ግን በሀገር ውስጥ የእርስ በርስ ጦርነት ውስጥ በመማገድ ከወንድሞቹ ጋር በየእለቱ እየተዋጋ እንዲቀጥል ነው የተገደደው። ጠቅላይ ኤታማዦር ሹም ስለምን ሰራዊቱ ከአማራም ከኦሮሚያ ክልል የሚውጣ ትሉናላችሁ? እንደዛ የምትጠይቁ ንቅል ናቸው ሲሉም የብልጽግናውን መሪ ቃል ተጠቅመው ወርፈዋል። መከላከያ ሰራዊት ከአማራ ክልል የት ሄዳል? መከላከያ ሰራዊቱ ራሱ አማራ ነው፣ ራሱ አማራ ነው። ከኦሮሚያ የት ሄዳል? ራሱ ኦሮሞ ነው። ሁሉም የኢትዮጵያ ግዛት ደግሞ የመከላከያ ግዛት፣ አማራ ብለው፣ ሱማሌ በለው፣ አፋር ብለው፣ ኢትዮጵያ በለው። ሁሉም ግዛት የኢትዮጵያ ማን ነው? የመከላከያ ሰራዊት ግዛት ነው፣ ቦታ ነው፣ መንደር ነው፣ መኖሪያው ነው፣ መሬቱ ነው። የት ነው የሚሄደው? ማን ነው ሂድ የሚለው? አንተ ንቅል ነህ ብሉት፣ ንቅል ነህ ይቅር። ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠት አለ። ሰራዊቱ በእነዚህ ክልሎች ውስጥ የወሰደው ተልእኮ ምንድን ነው? መከላከያውንም የሀገሩን ዜጋንም እያጎሳቆሉ ያሉትስ ፖለቲካዊ ችግሮች አይደሉም ምንም? እናም ለአራት ኪሎ ስልጣን መጽናት በየቀበሌው ወታደር ከመገበር ይልቁንስ ፖለቲካዊ መፍትሔ እንዲበጅለት ግፊት ማድረግ አይሻልም ወይ የሚለው ግን በምክር ቤት አባላት ያልተነሳ መሰረታዊ ጥያቄ ይሆናል። ጠቅላይ ኤታማዦር ሹም ቀጣይ ትኩረታቸው የባህር በር ማግኘት መሆኑንም ግልጽ አድርገዋል። ማንም ቀይ ባህርን አልነጠቀንም። ራሳችንን አሳል ማሳለፈን የሰጠ ነው ያሉት ፊልድ ማርሻሉ ያ መስተካከል አለበት ሲሉም ተሰምቷል። ወይ በወረራ ወይ በቅኝ ግዛት አድርጎ መጥቶ ባህር ኃይል የነጠቀን ማነው? ባህር በር የነጠቀን የለም። ባህር ኃይሉን ያስወሰድነው እኛ ነን። እኛ ደግሞ ምን አድርገን? እርስ በርስ ስንባላ እኔ እበልጥ እኔ እበልጥ ስንባባል ኤርትራ ላይ ባነጣጠረው ማብራሪያቸው ከልክ በላይ ነው ያባበል ነው፣ መንግስታችን ባልተለመደ አኳኋን ነው አብሮ ለመስራት የጣረው ግን አልተሳካም ሲሉ በመጥቀስም ይጀምራሉ። ተለፍቷል። በጣም ባልተለመደ መንገድ የኤርትራና የኢትዮጵያን ግንኙነት ለመፍታት መንግስታችን ረጅም ርቀት ሄደዋል፣ ግን አልተሳካም። እኛ አብረን እንጠቀም ስንል የእነርሱ ምላሽ ግን ባህር በሩን ይዘን እየተቆጣጠርን እንደፈለጋችሁ ላርጋችሁ የሚል ፍላጎት ነው አስመር ያለው። እኛም እንደዛም የማይደረግም ስንል አሁን ኩርፊያና መወራጨት ላይ ናቸው ሲሉም ተደምጠዋል። የባህር በር ይዤ እናንተን እንደፈለግኩ ላርጋችሁ የሚል አስተሳሰብ ስላለ የሆነ ቁልፍ መሳሪያ ይዘህ በቁልፍ መሳሪያ ይህን ሁሉ ማህበረሰብ ለማሽከርከር መሞከር ልክ አይደለም የሚል ነገር ሲመጣ፣ አሁን ኩርፋያ መጥተዋል መወራጨት አለ። ፊልድ ማርሻሉ እንዲህ እየተወራጨ ነው የሚል ዛቻን በማሰማት ለቅርብ ጊዜ የሻቢያ እንቅስቃሴዎች በሰጡት ማብራሪያ ላይ ከወዳ አስመራ የተሰጠ ምላሽ ግን እስካሁን የለም። በአማራ ክልል የመከላከያ ሰራዊቱ በጎጃምና ወሎ ቀጠናዎች ከፋኖ ጋር ተዋጋው ሲል ገልጿል። የፋኖ ኃይሎች በበኩላቸው በወታደራዊ ካምፖችና በከተማ ውስጥ ጭምር ጥቃቶችን አደረስን ብለዋል። የብልጽግና ሹማምንት ታሪካዊ ሰላም ላይ ነን የሚሉለት የአማራ ክልል ውስጥ ሰራዊቱ ደግሞ አሁንም እየተዋጋ ጥቃቶችም እየተፈጸሙበት መቀጠላቸው ነው የሚገልጸው። የነለገሰት ሁሉም ይሁን ዘላለም መንግስት የሰሞንኛ ማብራሪያዎች አሁን በክልሉ ከመከላከያ ጋር መዋጋት የሚችል አንዳች ኃይል የለም የሚል ነበር። ዛሬ ሰራዊቱ ባወጣው መግለጫ ደግሞ በጎጃምና ጃምና ወሎ ቀጠናዎች ውጊያዎችን አደረኩ ያለበት ሆኗል። የምዕራብ ዕዝ ከፋኖ ኃይሎች ጋር ተዋጋሁ ያለው በምስራቅ ጎጃም ዞን አምስት ወረዳዎች ነው። የኮር አዛዥ ሆኖት ብርጋዴር ጀነራል አዘዘው መኮንን እና አርጅና እና ውጋ ሁለት በአዋበል፣ እነማይና በባሶ ሊባን ወረዳዎች ሰብአዊና ቁሳዊ ኪሳራ ያስከተለ ውጊያ ያደረገን ሲሉ ገልጿል። በሌተናንት ጀነራል አሰፋ ቸኮል የሚመራው የሰሜን ምስራቅ ዕዝ በሰሜን ወሎ ዞን ጊራ ተብሎ በሚጠራ አካባቢ እንደዚሁ ውጊያ ማካሄዱን ይፋ አድርጓል። የፋኖ ኃይሎች በበኩላቸው የካምፕና የከተማ ውስጥ ጥቃቶችን ጭምር በተለያዩ ስፍራዎች ላይ ማድረጋቸውን የተኩስ ልውውጥ መከናወኑንም አሳውቋል። በካምፕ ላይ ትናንት ሌሊት ጥቃት የተፈጸመው በመተከል መንደር 24 ተብሎ በሚጠራ ስፍራ ሲሆን የደረሰው የጉዳት መጠን ግን በሆነ አልታወቀም። በወሎ ቀጠና ወግዲ፣ ጎሮንጅና ሰኮሩ በተባሉ አካባቢዎች በዋድ ላይ የተለያዩ ስፍራዎች በማዕከላዊ ጎንደር ታቻር፣ ማጭሆ፣ ሳንጃ ርቀት ከጎንደር በተወሰነ ርቀት ላይ በሚገኙ እንደ ሚካኤል ደብር ባሉ አካባቢዎች እንደዚሁም በጎጃም ቀጠና አቸፈር ይስማል አቅራቢያ ጥቃቶች ማድረሳቸውንም አሳውቋል። በደቡብ ጎንደር ዞን መቀመጫ ደብረ ታቦር ደግሞ በከተማዋ አንድ ስፍራ ላይ የቦምብ ጥቃት መፈጸሙ ሲሰማ፣ ይህን ጥቃት ያደረሰው አካል ማን እንደሆነ ግን ግልጽ አይደለም። እነዚህና መሰል የሁለቱም ተፋላሚ ኃይሎች መግለጫዎች ክልሉ የብልጽግና ሹማምንት ከሚሉት ሰላማዊ ሁኔታ በእጅጉ የራቀ ስለመሆኑ የሚያመላክቱ ናቸው።

ትናንት በመፈንቅለ መንግስት ተጠረጠሩ የተባሉት ሹም ህገ ወጥ ተግባራትን ከወታደራዊ አዛዦች ጋር በመሆን ያካሄዱ እንደነበር ተነገርም። በትግራይ ጦርነት ወቅት በኮማንዶ ኃይሉ ተዘርፈው የወጡ ተሽከርካሪዎች ሽያጅ ደግሞ አንዱ ስለመሆኑ ታውቋል። የሲዳማ ክልል ባለስልጣናት ከርዕሰ መስተዳድሩ ጀምሮም አዲስ በተቋቋመው ክልል የሙስና ፉክክር ውስጥ ናቸው ይላሉ ጉዳዩን በቅርበት የሚከታተሉ ምንጭ። ትናንት ደግሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስን ምክር ቤቱ ያለመከሰስ መብታቸውን ማንሳቱ የሚታወስ ሲሆን መንግስት ሊፈነቅሉ ነበር ሲልም ክስ አቅርቧል። ብልጽግናቸው ህገወጥ የአደንዛዥ ዝውውርና ፍቃድ መስጠት፣ እንደዚሁም ህገወጥ የጦር መሳሪያ ግዥና ዝውውር እንዲካሄድ መፍቀድ የሚሉ ወንጀላዎችም ተካተውባቸዋል። የኢትዮ ፎረም የመከላከያ ምንጭ ይህ እሳቸው የተጠቀሱበት ተግባር የተፈጸመው ከሰራዊት አዛዦች ጋር በመተባበር ነው ይላሉ። በተለይም በስም ያልጠቀሷቸውን የኮማንዶ ና አየር ወለድ እንደዚሁም የደቡብ እዛ አመራሮች ጋር በመሆን ባለሀብቶችን እስርና እገታን በማስፈራረድነት በማቅረብ ከፍተኛ ገንዘብ መቀበል ኤርትራውያን ዜጎችን ከሀገር በማስወጣት ተግባር ገንዘብ መሰብሰብና መሰል የዘረፋ ተግባራትን አዛዦቹ ከኒ ባለስልጣን ጋር ይፈጽሙ ነበር ይላሉ። እኒህ የክልሉ ባለስልጣን በትግራዊ ጦርነት ከመቀለና አካባቢው በኮማንዶ ኃይሉ ተይዘው የመጡ ተሽከርካሪዎችን በመሸጥ በመለወጥና በማሳረድ ከፍተኛ ሚና ነበራቸው ሲሉም ያክላሉ። ጥያቄው እኒህ ባለስልጣን በዚህ ሂደት ውስጥ ሲሳተፉ በዋናነት አብሯቸው የነበሩ ወታደራዊና ሲቪል አመራሮችስ መቼ ነው የሚጠየቁት የሚለው ነው በማለትም ያነሳሉ። በቅርቡ የኦሮሞ ነጻነት ሰራዊት በኬንያ ድንበር አካባቢ የተከሰሰበት የአደንዛዥ እጽ ዝውውር ከሻሸመኔ፣ ሐዋሳ፣ ሀገር ማርያም እስከ ሞያሌ ኬንያ ድረስ የሚከናወነውም በዚህ የወታደራዊና ሲቪል አመራሮች ትስስር ነው የሚለውንም ያነሳሉ። የመከላከያ ተሽከርካሪዎችን በመጠቀም ኤርትራውያንን ወደ ዩጋንዳና ሌሎች ማገራት ለማሳለፍ የሚመዘበረውን ገንዘብንም ይጠቅሳሉ። በክልሉ ማመንትና መሰል በጥቅም እንደዚሁም አላሰራሉ በሚል የሚገለጹ አንዳንድ ባለስልጣናት ጋር ያለው ሽኩቻ አደገኛ ነው የሚሉት የመከላከያ ምንጩ በዚህ የጥቅም ሽኩቻ ውስጥ ባሳለፍ ነው መጋቤት በተከሰሱበት የሙስና ወንጀል ጥፋተኛ የተባሉት የቀድሞ የሐዋሳ ከተማ ከንቲባ አቶ ጸጋይቱ ኬም በሐዋሳ ከፍተኛ ፍርድ ቤት በአስራ ሶስት ዓመት ጽኑ ስርዓት እንዲቀጡ መወሰኑንም ያስታውሳሉ። ከሐዋሳ ወጣ ብሎ በሚገኘው ቢሻንጉራቻ አካባቢ ያለውን የመሬት ወረራ ጨምሮ አካባቢው ላይ የሚፈጸመው የሀብት መዝ ምዝበራ አይን ያወጣ ነው የሚሉት ምንጩም ወታደራዊ አዛዦች ጋር በመመሳጠር ጭምር የሚደረግ በመሆኑ መቆሚያ ያጣ ሆነዋል ሲሉም ነው ያከሉት። የክልሉ ርዕሰ መስተዳደር አቶ ደስታ ሌዳሞ ደግሞ 6 ኪሎ ግራም ወርቅ በሽልማት መልክ የሚያካብቱም በቤተሰቦቻቸው ስም ከ3200 ካሬ መሬት በላይ እየወሰዱ በአሜሪካን ሀገር በሚሊዮን ዶላር አውጥተው ቤት ያስገዙ ርዕሰ መስተዳደር ስለመሆናቸው ለብልጽግናው ፕሬዚደንት አብይ አህመድ ተጽፎ ማመልከቻ እንደገባባቸው መዘገባችን የሚዘነጋ አይሆንም።

የኢትዮጵያ የቀጣዩ አመት በጀት መነጋገሪያነቱ ቀጥሏል። ለኦሮሚያ አማራ፣ ትግራይና አዲስ አበባ ሌሎች የሚደረገው የድጎማ በጀትም ታውቋል። አቶ አገኘው ተሻገር የትኛውም ክልል የፍትሐዊነት ጥያቄ አለብኝ አላለም ብለዋል። በቀጣዩ አመት በጀት ውስጥ ለክልሎችና ለድሬዳዋ ከተማ አስተዳደር የተመደበው የፌደራል በጀት ድጋፍ 314 ቢሊዮን ብር አካባቢም ሆኗል። ይህ ካለፈው አመት ጋር ሲነጻጸር በውጭ ምንዛሬ ከፍተኛ ማሽቆልቆል የታየበት በብር ደግሞ በ92 ቢሊዮን ብር ጭማሪ የተደረገበት ነው። ከዚህ የተጨመረ ገንዘብ ውስጥ 33 ቢሊዮን ብር አካባቢ የሚሆነው ወደ ሽመልስ አብዲስ አስተዳደርም ተካቷል። በዘንድሮ ዓመት የኦሮሚያ ክልል ከፌደራል መንግስቱ የተደረገለት የበጀት ድጋፍ 108 ቢሊዮን ብር በላይ ነው። ኦሮሚያ ክልል ያገኘው ጭማሪ ደግሞ በሶስተኛ ደረጃ የተቀመጠው የሶማሌ ክልል ለቀጣዩ ዓመት ከተመደበለት አጠቃላይ በጀት ማለትም 31 ቢሊዮን ብር ይበልጣል። የአማራ ክልል ደግሞ 67 ቢሊዮን ብር ሆኖ ተመድቧል። የትግራይ ክልል አመ ሰሞኑ 13 ቢሊዮን ብር የድጎማ በጀት የተመደበለት መሆኑ የሚታወስ ነው። ይህንን ተከትሎ ለፓርላማው በጦርነት ለወደመ ክልል የተደረገው ድጎማ ፍትሐዊ አይደለም የሚል ጥያቄ ቀርቦ እንደነበር አይዘነጋም። ዘንድሮ 18 ቢሊዮን ዶላር አካባቢ ሆኗል ድጋፉ። በገንዘብ ሚኒስቴር የተዘጋጁ የበጀት ሰነዶች በፌደራል መንግስት በጀትም ሆነ በዘላቂ ልማት ግቦች ማስፈጸሚያ ድጋፎች ውስጥም የአዲስ አበባ ከተማ አስተዳደር አልተካተተም። እስካሁን በነበሩ አሰራር የአዲስ አበባ ከተማ ከክልሎችና ከድሬዳዋ ከተማ ማስተዳደር ጋር በተመሳሳይ የበጀት ድጋፍና የዘላቂ ልማት ግቦች ማስፈጸሚያ ድጋፍ ድልድሮች ውስጥ ይካተት ነበር። አምናም የአዲስ አበባ ከተማ አምስት ቢሊዮን ብር ድጋፍ ተበጅቶለት እንደነበር ይታወሳል። ከሰሞኑ በዚህ ጉዳይ ላይ እነ አቶ ሽመልስ አብዲሳ በተገኙበት ስለ በጀቱ የተናገሩት አቶ አገኘሁ ተሻገር የፍትሃዊነት ጥያቄ ያቀረበ አንድም ክልል የለም ሲሉ መግለጻቸውም ይታወቃል። የፍትሃዊነት ችግር አለ ብሎ ማንም ሰው ሀሳብ አላቀረበም። የትኛውም ክልል የፍትሃዊነት ችግር አለብኝ ብሎ ጥያቄ ስላላቀረበ የፍትሐዊነት ችግር እንዳለ ተደርጎ የተወሰደ ግምገማም ሪፖርትም የሌለ መሆኑን በዚህ አጋጣሚ በዚህ መድረክ ኢንዶርስ ላደርግ እፈልጋለሁ። ጋዜጠኛ ተስፋ ለሞልደ የስ ከቀናት እስር በኋላ ተፈታም። ጋዜጠኛው ከእስር የተፈታው ለሶስተኛ ጊዜ በዋስ እንዲለቀቅ ከተወሰነለት በኋላ ነው። የብልጽግናው መንግስት በመቶዎች የሚቆጠሩ ጋዜጠኞችን ሲያስርና ሲያሳድድ እንደ ሰሞነኛው የጋዜጠኛው ሁነት የፍርድ ቤት ትዕዛዝን ደጋግሞ በመጣስ ነው። ፍርድ ቤት ሳይቀርቡ አሊያም የት እንደታሰሩ እንኳን ሳይታወቅ ለወራት የሚያቆያቸው ባለሙያዎች እንዳለ ሆነው ጋዜጠኛ ተስፋ ለምን የአዲስ አበባ ፍርድ ቤቶች ደጋግሞ ቢፈቱትም አገዛዙ ግን ያንሳያደ ግሰብቷል ሰንብቷል። ሶስት ፍርድ ቤቶች እንዲፈታዘው ፖሊስ አልፈታም ብሎም ነው የቆየው። የሆኖ ሆኖ ከተፈጠረው ተጽዕኖ በኋላ ዛሬ ጋዜጠኛው መፈታቱ ታውቋል። ፖሊስ የኢትዮጵያ ኢንሳይደር የበየነ መረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ የዋስትና መብት ላይ ለአዲስ አበባ ከተማ አስተዳደር ሰበር ሰሚ ችሎት ያቀረበው ይግባኝ በትናንትናው እለት ውድቅ ተደርጓል። በሰበር ሰሚ ችሎቱ ጋዜጠኛ ተስፋለም አዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት የቂርቆስ ምድብ ችሎት በ15 ሺህ ብር ዋስትና ከ እንዲፈታ ያሳለፈው ውሳኔም ለሶስተኛ ጊዜ በመረጋገጡ ከቀናት እስር በኋላ መፈታቱንም ጠበቃው አረጋግጧል። ፖሊስ ባሳለፍነው እሁድ በተካሄደው የወላይታ ዲቻና የሲዳማ ቡና እግር ኳስ ጨዋታ ደጋፊዎች ስቴዲየም ገብተን ማየት አለብን በማለት ያስነሱት እውቀትና ብጥብጥ ጋዜጠኛው በቦታ ላይ ተገኝቶ መንግስት ስቴዲየሙን እየተጠቀመበት ያለው የትግራይ ተወላጆች ሰላማዊ ሰልፍ እንዲያደርጉበት ብቻ ነው የሚል ንግግር በቦታው ለተሰበሰቡ ሰዎች ተናግሯል በሚል ሀሰተኛ መረጃ ማሰራጨት ወንጀል መዝገብ ምርመራ ማድረግ እፈልጋለሁ ስለማለቱ ትናንት መዘገቢያችን ይታወሳል። እስሩን ተከትሎ ዓለም አቀፉ የጋዜጠኞች መብት ተሟጋሽ ድርጅት ሲፒጄና አምነስቲ ኢንተርናሽናልን ጨምሮ የተለያዩ ተቋማት ጋዜጠኛው እንዲፈታ መጠየቃቸውም አይዘነጋም። እስራኤል በኢራን ላይ የፈጸመችው ጥቃት መነጋገሪያነቱ ነቱ ቀጥሏል። አሜሪካ ምላሽ ሰጥታለች። የአለም የነዳጅ ዋጋም ጭማሪ አሳይቷል። ኢራን እስራኤል የምትጸጸትበትን አጻፋ ሰጣለው ስትልም ዝታለች። እስራኤል በኢራን የኒውክሌር ስፍራዎችና የጦር አዛዦቿ ላይ ያነጣጠረ ከፍተኛ ጥቃትን ፈጽማ እያደረሰችው ጉዳት የአለም አቀፍ የመገናኛ ብዙሀን ዋነኛ ትኩረት ነው። አሜሪካ በዚህ ጉዳይ ላይ ምላሽ ሰታለች ሰጥታለች ኢራን አሜሪካ የእስራኤልን ጥቃት ደግፋለች ስትል ተመሳሳች ስትሆን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮም ሀገራችን በዚህ ላይ አልተሳተፈችም ሲሉ ምላሽ ሰጥቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጥቃቶቹ እንደሚፈጸሙ እንደሚያውቁም ነገር ግን ሀገራቸው እንደሌለችበት ነው ለፎክስ ኒውስ የተናገሩት። የተለያዩ የአለም ሀገራትን በጥቃቱ ዙሪያ ምላሽ እየሰጡ ናቸው። የቱርኩ ፕሬዚዳንት ኤርዶሃን እስራኤል አለምን ወደ አደጋ ውስጥ ለመክተት እየሞከረች ነው በማለት ያስጠነቀቁ ሲሆን፣ አለም አቀፉ ማህበረሰብ የእስራኤልን ድርጊት ሊቃወም ይገባል ብለዋል። ዓለም አቀፍ ሕግን የሚጻረር ግልጽ ትንኮሳን ፈጽማለች የሚለውን በማከል የብሪታኒያው ጠቅላይ ሚኒስትር ኪም ስታርመር በበኩላቸው ኢራንና እስራኤል ውጥረትን ከሚያባብሱ ነገሮች እንዲቆጠቡ ጥሪ አቅርበዋል። በቀጥነው ማንኛውም አይነት ግጭት እንዲባባስ መደረጉ ለማንም አይጠቅምም ያሉት ጠቅላይ ሚኒስትሩ በመካከለኛው ምስራቅ መረጋጋት እንዲመጣ እንድትሰሩ ጥሪ እናቀርባለን ብለዋል። ኢራን በበኩሏ እስራኤል የምትጸጸትበትን የአጸፋ እርምጃ ወስዳለው ስትል ነው ያስጠነቀቀችው። ፕሬዚደንት ፔጀሽኪያን ከኢራን ጋር ጦርነትን መጀመር በአንበሳ ጭራ እንደመጫወት ነው ሲሉ ተሰምተዋል። ኢራን ከወዲሁ የአጸፋ እርምጃዋን መውሰድ ጀምራለች የሚሉ የተለያዩ የመገናኛ ብዙሀን የድሮን ጥቃቶችን መሞከሯን ማክሏል። ከኢራን የተወነጨፈ ድሮን መጥለፉንም የእስራኤል ጦር አሳውቋል። ሰራዊቱ እንዳለው ከሆነም የአየር ኃይሉና የባህር ኃይሉ ከኢራን የተወነጨፉ ሰዋል በአውሮፕላኖችን ጠልፏል። ፕሬዚደንት ዶናልድ ትራምፕ ደግሞም ኢራን የኒውክሌር ስምምነት ላይ ካልደረሰች የባሰ አሰቃቂ ጥቃት ይጠብቃታል ሲሉ አስጠንቅቋል። ባሳለፍነው እሁድ በአሜሪካ ና በኢራን መካከል የተደረገውን ንግግር ያስተናገደችው ኦማን ለተባባሰው ውጥረትና ለሚያስከትለው ጉዳት እስራኤልን ተጠያቂ ስታደርግ፣ ሳውዲ አረቢያ የእስራኤልን ጥቃት አውግዛ ድርጊቱ ዓለም አቀፍ ሕግን በግልጽ የጣሰ ነው ብላለች። ቻይና በበኩሏ የተፈጸመው ጥቃት በእጅጉ እንዳሳሰባትና እስራኤልና ኢራን የበለጠ መካረር እንዳይከሰት ራሳቸውን እንዲቆጥቡ ጥሪ ያቀርባለች። የፈረንሳይ ና የጀርመን መሪዎች የኢራን የኒውክሌር ፕሮግራምን በማውገዝ ሁለቱ ሀገራት ግጭቱን ከማባባስ እንዲቆጠቡ በማሳሰብ የእስራኤልን ራስን የመከላከል መብት እንደሚደግፉ አሳወቁ።

ይህ የመካከለኛው ምስራቅ ውጥረት የነዳጅ ዋጋ እንዲጨምር ምክንያት ሆኗል። እስራኤል ኢራን ላይ ከፍተኛ አየር ጥቃት ከሰነዘረች በኋላም የድፍድፍ ነዳጅ ዋጋ 13 በመቶ ጭማሪ አሳይቷል። ከፈረንጆቹ 2020 በኋላ በቀን ውስጥ በዚህ ደረጃ ሲጨምርም ከፍተኛው ነው ተብሏል። አንድ በርሜል የብሬንት ድፍድፍ ነዳጅ ዋጋም 78 ዶላር ገብቷል። አሁን ያለው ውጥረት በመካከለኛው ምስራቅ ያለውን የአቅርቦት ሰንሰለት ላይ መቆራረጥ እንዳይፈጠርም ስጋት አሳድሯል። ተንታኞች ውጥረቱ ተባብሶ በዚሁ ከቀጠለም ሁኔታ ጥንታዊ የዓለምን የኃይል ገበያ የበለጠ ሊያናጋ እንደሚችል አስጠንቅቋል። ኢራን በቀን እስከ 3.3 ሚሊዮን በርሚል ታወጣለች። ይህም ከዓለም አቀፍ አቅርቦት 3 በመቶውን ይሸፍናል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን፣ ቸር ያሰማን።